በእግዚአብሔር ስም የተባረከ ይሁን። ለየት ያለ ነገር ዩሊ ለእናንተ ይዤ ከምመጣው በጣም የተለየ ነገር ነው እና የእግዚአብሔር መንፈስ እንዴት እንደምናገር ባላውቅም የእግዚአብሔር መንፈስ ግን ይሄን ነገር ያሳስበኝ ነበርና ለሰዎች መናገር ስላለብኝ ሰዎች ጋር መድረስ ስላለበት ነው እና ፕሊዝ ፕሊዝ በጌታ ፍቅር እለምናችኋለሁ ይህንን ሰዎች ጋር እንዲደርስ ይሄ መልእክት ነው። እኔ የምጠቀመው ነገር የለም። ነገር ግን የእግዚአብሔር መንፈስ ሰዎች ጋር መድረስ ስላለበት ነው እና በምጸልይ ሰዓት አክቹዋሊ ጸልዬ ከጨረስኩ በኋላ ተኛለው ነገር ግን ተኝቼ አልነበረም በሰዓቱ ምክንያቱም ኮንሸስሊ ነገሮችን ኦብዘርቭ ማድረግበት ሰዓት ነው። እና እኔ ኖርማሊ ይሄ ራእይ የሚባለውን ነገር ብዙ የማቅ ሰውም አይደለሁም። ነገር ግን እግዚአብሔር አይ ቲንክ በቃ ይሄ ነው ስ ይሄ ነው ማለት ነው ሪቬሌሽን እግዚአብሔር የሚገልጠው ነገር ብዬ እንድልና እንድማር ያደረገኝ ነገር ስለሆነ ነው። በጌታ ፍቅር ለምናችኋለሁ፣ እንድትሰሙት እስከ መጨረሻው ድረስ ቢሰማ በጣም በጣም የምትጠቀሙበት እግዚአብሔር ያሰበውን በምድራችን ላይ ሊሆን ያለውን ነገር እግዚአብሔር ያሳየኝን ነው የምነግራችሁ። እና እንዳልኳችሁ ተኝቻለሁ፣ እንደዚህ ተኝቼ ነው እና ነገር ግን ኮንሽስ ነኝ። እንቅልፍ ወስዶኛል አልወሰደኝም የሚለውን አዶን ነው ግን ኮንሽስ እንደሆንኩ ነው የማውቀው እና እና ከላይ ሰማይ አሁን የምናየው መልክ የለውም። አሁን እንደዚህ የምናየው አይነት ይሄ ሰማያዊ ከለር ወይንም ደግሞ የክላውድ የደመና ከለር የለውም። በጣም ድቅድቅ ያለ ጥቁር ሆኖ፣ እንዴት ነው አንድ ነገር ሲቃጠል አይታችሁ ከሆነ ጥቁር ጭስ የሚወጣው አይነት ጭስ፣ እንደዛ አይነት ጭስ ነው የማየው እና ከዛ ለሁለት ይከፈላል እና ለሁለት ይከፈል እና በመሃል በጣም ሰፊ ቦታ የለውም፣ ግን ግሎ በጣም በጣም በቃ ፓወርፉል ለአይን የሚከብድ ግሎ ይመጣልና ሻይን የሚያደርግ ነገር በዛ መሃል ይመጣል። እንደ እንዴት ብዬ ልንገራችሁ እና ማስረዳት አልችልም፣ ግን በተቻለ መጠን በገባኝ መጠን ነው ማሳያ የምነግራችሁ እና ያ ያ ዳርክ የሆነው ኤሪያ እንደ ጥቁር በጣም ጥቁር ሆኖ የጭስ የጠቆረ ጭስ አይነት ነገር ነው ያለው። እና እሱ ሲከፈት ያ ግሎ ይወጣል እና ከዛ ግሎ ውስጥ ከዛ ግሎ ማለት ይሄ የሚያብረቀርቅ እና ለአይን የሚከብድ አይነት ነገር ነው እና በዛ ውስጥ ሌሎች ትናንሽ ግሎዎች ትናንሽ እንደዚህ እ ስፓርክ የሚመስሉ ነገሮች ስፓርክ የሚመስሉ ነገሮች በጣም ብዛት ያላቸው ስፓርክ የሚመስሉ ነገሮች ደግሞ ከዛ ውስጥ በፍጥነት በዛ ይወርዳል ወደታች እና ደሞመንት እነዛ ግሎዎች ወደ ታች እየወረዱ ምንድነው ምንድነው ላ በጣም ልቤ ይመታል። እንደ ፊል እንደማደርገው ከሆነ ማለት በኮንሸስ ሆኜ ሳይሆን አወዝ ላይ በጣም ልቤ ይመታል ነው ምንድነው ምንድነው ላለው እና እጅግ በጣም በፈጠነ መልኩ ነው የሚሄዱት እነዚህ ሻይን የሚያደርጉት ነገሮች እና ከዛም በኋላ የሆነ ሰዓት ላይ ያ እንትን ያ ያልኳችሁ ዳርክ የሆነው ነገር እየተገጠመ እየተገጠመ እየተገጠመ ይመጣና፣ ያ ያ ግሎውነስ እየቀነሰ እየቀነሰ ይመጣል። የሆነ ሰዓት ላይ ይቆማል። ከዛ እነዛ በጣም የሮጡ ወይ የፈጠኑ የነበሩ ነገሮች ደግሞ የሆነ ሌቭል ላይ ከዛ ከተከፈተበት ሌቭል ለካ ወርደው የሆነ ሌቭል ላይ አሉ። ነገር ግን እዛ ሌቭል ላይ ነው ያሉት። ወደታችን ወደታች ይወርዳሉ እያልኩኝ ይጠብቃሉ፣ ግን አይወርዱም። እዛ ሌቭል ላይ ይቆማሉ። በዚህ መሀል እኔም እነሳለሁና አወዝ ላይክ እንደዚህ ተነስቼ እንዴ ህልም ነው ወይስ ምንድን ነው ያየሁት? አልኩኝና በጣም በጣም በጣም በቃ ደነገጥኩኝና ኦልሞስት ዌቲንግ በቃ በሰዓቱ እና ከዛም በኋላ እነሳለሁ በቃ እና በእግዚአብሔር ጌታ ሆይ ምንድን ነው ይሄ ምንድን ነው? ጌታ ሆይ ምንድን ነው ምንድን ነው እያልኩ በቃ በአንደበቴም ጠይቃለሁ በውስጤም ጠይቃለሁ እና የእግዚአብሔር ቃል ወደ ልቤ ይመጣል። የእግዚአብሔር ቃል ወደ ልቤ ይመጣልና ይሄንን ቃል መንፈስ ቅዱስ ነው ይሄንን ቃል ደግሞ ወደ ልቤ ይመጣል። በጣም በቃ በተደጋጋሚ ሲብየ መጽሐፍ ቅዱስ ገልጣለሁ። this is this morning ጠዋት ላይ ነው ይሄ የሆነውና ህዝቄል ምዕራፍ ምዕራፍ ህዝቄል ምዕራፍ 33 ላይ ያለው የእግዚአብሔር ቃል የመጽሐፍ ቅዱስ ቃል ይመጣልና ምን ይላል? እስቲ ያንን ቃል ላንብብላችሁ። እንደዚህ ይላል አንተም የሰው ልጅ ሆይ ለእስራኤል ቤት ጉበኛ አርጌ ከአፌ ቃሌን ስማ፣ ከእኔም ዘንድ አስጠንቅቃቸው። ኃጢአተኛውን ኃጢአተኛ ሆይ በእርግጥ ትሞታለህ ባልሁ ጊዜ ኃጢአተኛውን ከመንገዱ ታስጠነቅቅ ዘንድ ባትናገር፣ ያ ኃጢአተኛ በኃጢአቱ ይሞታል፣ ደሙ ግን ከእጅ እፈልጋለሁ ይልና የወርድና ከታች ደግሞ ነገር ግን ከመንገዱ ይመለስ ዘንድ ኃጢአተኛውን ብታስጠነቅቀው ከመንገዱ ይመለስን ብታስጠነቅቀው እርሱም ከመንገዱ ባይመለስ በኃጢአቱ ይሞታል፣ አንተ ግን ነፍስህን አድንሃል። የሚል ቃል መጣና በጣም ቶርች አደረገኝ። ጌታ ሆይ ለካ ባለመናገራችን ሊሆን ያለውን ነገር፣ እግዚአብሔር የሚያሳየንን ነገር፣ መንፈስ ቅዱስ ወደኛ የሚያመጣውን ነገር ለሰዎች ባለመናገራችን ራሱ እንደምንጠየቅ የነዛ ሰዎች የኃጢአተኞች ነፍስ በእጃችን እንዳለ ደማቸው በእጃችን ላይ እንዳለ እግዚአብሔር መንፈስ አሳየኝ እና እኔ እንደዚህ ተናግሬ አላውቅም። አሁን ግን መናገር እንዳለብኝ ባገኘሁት ሚዲያ፣ በዚህ በሶሻል ሚዲያ ብቻ አይደለም ወጥቼም ለመናገር አሁን ሬዲ ነኝ። ይሄንን ካየሁ ጊዜ በኋላ ስታርቲንግ ፍሮም ቱዴይ ከዚህ ሰዓት በኋላ ወጥቼ ለመናገር በእግዚአብሔር ፊት ቃል ገባሁ እና ይሄንን አይነት ቪዥን አየሁኝ ወገኖቼ ምን እንደሆነ አላውቅም ግን ሰማያት ተከፍተው ያ ግሎውነስ ጸሀይ ቆይ ጸሀይ ታውቃላችሁ አይደል ጸሀይ እንደዚህ ብለን አናይ ያኛው ግሎውነስ ደግሞ ከጸሀይ ከሻይኒንግ የበለጠ ግሎ የሚያደርግ ነው በቃ አሮን ኤክስፕሌን ዳት እንደት እንዴት እንደምገልጸው አላውቅም ግን ሼክ እስከማደርግ ልቤ በቃ ይመታል። ምንድን ነው በቃ ነፍሴ የምትወጣ ነው የሚመስለኝ ምንድን ነው እያልኩ ነው። በቃ በጣም በጣም በቃ በመንቀጥቀጥ በፍርሃት ውስጥ ነኝ ያለሁት ያንን ነገር ሳይ ምን እንደሆነ አላውቅም ወገኖቼ፣ ግን ጌታ ይሄ የክርስቶስ ኢየሱስ መምጫ የእግዚአብሔር ሰዓት የእግዚአብሔር ጽዋ መሙላቱም ሁሉ ነገር ማለቁን የሚያሳይ የሚያሳይ ነገር ነገር እንደሆነ ግን እረዳለሁ። ስለዚህ ወገኖቼ በጌታ ፍቅር ለምናቸዋል። ጊዜው አልቋል፣ ተጠናቋል፣ ጨርሷል። ጊዜው ጨርሷል ወገኔ፣ አልቋል። ምን ያህል ጊዜ ከዚህ በኋላ ከዚህ ሰዓት በኋላ እንደምንቆይ አላውቅም፣ ግን አልቋል። ይሄንን ነበር እግዚአብሔር መንፈስ የሚያሳየኝ። ስለዚህ ይሄንን ምን አይነት ትርጉም እንደምንሰጠው አላውቅም፣ ነገር ግን ብንጸልይ፣ በእግዚአብሔር ፊት ብንወድቅ፣ በእግዚአብሔር ብንበረከክ ኃጢአታችንን ይቅር እንዲለን በዚያ በፊት ብንወድቅ ብናለቀስ ነው የሚያዋጣን። ከዚህ በኋላ ወገኖች ይሄ መልእክት ክርስቲያን ለሆናችሁ ክርስቲያን ላልሆኑ ሰዎች ራሱ ንስሐ እንዲገቡ ነው ጥሪ ማደርገው ላልሆኑ ሰዎች፣ ይሄ ለዓለም ሁሉ የመጣ ነገር ነው። ለዓለም ሕዝቡ ለሁሉም የመጣ ነው። ይሄ ለክርስቲያኖች ብቻ አይደለም። ተቀበሉትም አትቀበሉትም አሮ አሮ ኢቭን ላይክ ምንም የምጠቀመው ነገር የለም። እናንተ ብትቀበሉት ባትቀበሉት፣ ነገር ግን ማስተላለፍ ስላለብኝ ነው። የኃጢአተኛው ደም በኔ ላይ እንዳይሆን እግዚአብሔር ያሳየኝን መንገር ስላለብኝ ነው። ስለዚህ ፕሊስ በጌታ ፊት እንመለስ ለማለት ነው። ተባረኩልኝ። ቴንክ ዩ